ሰላም ጠና ስልን ክብራንት መልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ከሀገር እንግሊዝ አሁን የዘውዱ ሸዋጫጭ ዜናዎችን አቀርብላችኋለሁ፣ አብራችሁም ቆዩ። በቅድሚያም እርሶቹን እንሆ። በጎጃም ልዩ ኦፕሬሽን ተፈጸመ፣ ፋኖች ድል ተጎናጸፉ። ፋኖ ከፍተኛ የጦር ኃይሉን ማስመረቁም ተገለጠ። ታጋቹ ገንዘቡን ከፍሎ ህይወቱንም አጣ። ጌታቸው ረዳም ሹመት ተሰጣቸው በአብይ አህመድ። ጀነራሉም ልዩ አቀባበል ተደረገላቸው ትግራይ ሲደርሱ መቀሌ። ፍርድ ቤቱ የለቀቀውን ቂሊንጦ በር ላይ በድጋሚ ታፈነ። ፕሬዝዳንቱም አስመራ ገቡ። አሁን ዝርዝሩን እናቀርባለን። አብራችሁን ቆዩ ከዘውዱ ሾው ሚዲያ ጋር በጎጃም ልዩ ኦፕሬሽን ተፈጸመ። የጎጃም አገው ምድር ክፍለ ጦር የተሌላ ዘንገና ብርጌድ እና የጊዮን ብርጌድ አናብስቶች የተቀናጀ ልዩ ተጋድሎ መፈጸማቸው ታወቀ። ሁለቱ ብርጌዶች ታሪክ የማሽረውን አስደናቂ ጀብዱ መፈጸማቸውን ቀጥለውበታል። በዚህ ዘመቻም አንድነት በየሳምንቱ በተከታታይ በየጊዜው በሚደረጉት አውደ ውጊያዎች ላይ ከፍተኛ ውጤት እያመጡ እንደሆነም ታውቋል። በኮሎኔል ደረጃ ሻለቃዎች፣ መቶ አለቃ እንዲሁም ከሁለት መቶ በላይ የመከላከያ ኃይል እጅ መስጠታቸውንና እንደዚሁም ደግሞ ከፋኖ ጋር መቀላቀላቸውን የተገለጸው በኮሎኔል ሻለቃዎችና መቶ አለቃዎች ግን ሕይወታቸውን ማጣታቸው ተገልጿል በዚህ አውደ ውጊያ ላይ በተጨማሪም በአውደ ውጊያው ላይ ብሬኖችን ስናይፐር ከፍተኛ ቁጥር ያለው ክላሽንኮቭ መሳሪያዎችን ከፍተኛ ቁጥር ያላቸው የተተኳሽ መሳሪያዎች ጭምር ነው በቁጥጥር ስር ማድረጋቸው የተገለጸው። የጠላትን ክንድ ኮር 23ኛው ሰባ ሶስተኛ እና ሰባ አምስተኛ የተወጣጣ ኃይል ያሰለፈ ቢሆንም በጀግኖቹ ዘንገና ብርጌድ እና ጊዮን ብርጌድ በጋራ በተቀናጀው ኦፕሬሽን ከፍተኛ ድል መጎናጸፋቸው ተገልጿል። እጅግ ቁጥሩ እየበረከተ መሳሪያዎችንም መረከባቸው ነው የተገለጸው። በተደጋጋሚ ጊዜያት የመከላከያ ኃይል በቁጥጥር ስር እየዋለ እጁን ለፋኖ ከመስጠቱ በዘለለ በርካቶቹ ቀድመው እየመጡ ፋኖን በመቀላቀል ህይወታችንን ታድጋችሆናል ማለታቸውን ቀጥለውበታል በዚህ ውጊያም የምስራቅ አፍሪካ ዘብ የሚሆን ግዙፍ ጦር ገንብተናል ብለዋል በ30 እና በ15 እንዲሁም በሚያዚያ አንድ የምንሸበር አይደለንም ሲሉ የተሌላ ዘንገና ብርጌድ ህዝብ ግንኙነት አለበላወቀ ጉዳዩን በዝርዝር ገልጾታል ትግሉ አሁንም ወደፊት እየቀጠለ መሆኑ ታውቋል። በተለያዩ አካባቢዎች የሚደረገው ስልጠና የቀጠለ ሲሆን በርካቶቹ ዛሬም ፋኖን በመቀላቀል ስልጠናውን እያጠናቀቁ መግባታቸው ነው የተገለጸው። በአማራ ክልል የሚደረገው ስልጠና አሁንም ጠንክሮ ቀጥሏል። በሸዋ፣ በወሎ፣ በጎጃም እንደዚሁም በጎንደር ያለው የስልጠና ኃይል እየጨመረ መጥቷል። በምስሉ ላይ የምናያቸው የአማራ ፋኖ በጎጃም ስምንተኛ በላይ ዘለቀ ክፍለ ጦር ሽፈራው ገርባው ብርጌድ አዲስ ፋኖችን ማስመረቁ ነው የተገለጸው። በሸበልበረንታ ወረዳ የሚንቀሳቀሰው ሽፈራው ገርባው ብርጌድ ግዙፍ የሚባለውን የፋኖን ጦር አስመርቋል። ብርጌዱ ለበርካታ ወራት ብቁ ወታደራዊና ፖለቲካዊ ስልጠና በብቁ የዘርፉ ባለሙያዎች ሲወስዱ የቆዩ በኋላም ጥሪ የተደረገላቸው በርካታ በየደረጃው የሚገኙ የድርጅቱ አመራሮች እንዲሁም ጥሪ የተደረገላቸው ልዩ ልዩ እንግዶች በተገኙበት ነው ምረቃው የተከናወነው። አብይ አህመድ ወደ ስልጣን ከወጣበት ጊዜ ጀምሮ የኢትዮጵያ መከራና ስቃይ የበዛባት ምድር ሆናለች ኢትዮጵያ ተብለዋል። በተለይም በኦሮሚያ የመንግስት አጋቾች ዛሬም ጭምር ብዙዎቹን እያፈኑ ከፍተኛ ገንዘብ መጠየቃቸውን ቀጥለውበታል። 350 ሺህ ብር ተቀብሎ የተገደለው ሾፌር እጅግ አሳዛኝ ታሪክም ተብሏል። ወጣቱ በሚያሳዝን ሁኔታ ነው ገንዘቡን ተቀብለው የገደሉት። ይህ አሽከርካሪ ስሙ ዮሐንስ ጫኔ ይባላል። አገራማን ብሎ ሰርቶ ለማደር ደክሞ ለመኖር ሰርቶ ለመብላት ቤተሰቡን ለመርዳት በማሽከርከር ላይ ባለበት ሂደት ነው በኦሮሚያ ክልል በወለንጭቲና መታሃራ መካከል ቦንበዶች ታፍኖ ይወሰዳል። በማግስቱ ነው ለቤተሰቡ ስልክ ደወልና፣ ሁለት ሚሊዮን ብር ካልከፈላችሁ፣ በቶሎ ካላመጣችሁት ህይወቱን እናጠፋለን ብለው ይይዙታል አጋጆቹ። ቤተሰቡም ዛሬ እሁድ ነው፣ ይህንን ያህል ብር የት እናመጣለን? ጊዜ ስጡን፣ ለምን ተበድርን የቻልነውን እንከፍላለን በማለት ይማጸኗቸዋል። ቤተሰቦቹም ጓደኛቸውን ዚህም በዛም ብለው 350 ሺህ ብር እያገኛሉ ሰኞ ከፈሉ። ከዚያ ሰኞ ማታውኑ እንደሚሸኙት ተናገሩ አጋጆቹ። ከቤት መሸ ቤተሰባቸው በሙሉ የታጋጆን ስልክ ላይ ሲደውሉ ዝግ ነው ምላሽ ያጣሉ። እጅግ እያዝናሉ በማክሰኞ ለታ በ1617 ሰባት ገድለው ጫካ ጥለውት ተባለና መርዶ ተነገራቸው። ከዚያም ቤተሰቡ መላቀስ ጀመረ። አስከሬኑን ስጡን ሲሉም አልገደነውም አለ። እሺ በሕይወት ካለ ስጡን የሚል ጥያቄ ቀረበላቸው። ምክንያቱም እያደራደሩ ቤተሰቡንም ሀዘኑንም ላይ ሲቀልዱ ከረሙ። በመጨረሻም ላይ ዳሬ በሰው በላው በሚያስጨንቅ ሁኔታ በሰው ሲያስጠያይቁ እንደተገደለ አስከሬኑንም ማግኘት እንደማይችሉ ተነገራቸው እጅግ አሳዛኝ ነው። በኢትዮጵያ ምድር እንዲህ የሰው ልጅ ግፍ በየቀኑ የሚበዛባት ምድር መሆኗ አሳዛኝ አድርጓታል አገሪቱ ኢትዮጵያን። ትግራይ ሌትናር ጀነራል ታደሰ ወረደ የስራ ጅማሮ የወደፊት ትኩረት አቅጣጫቸውን አሳወቁ ለካቢኔ አባላቶቻቸው ነው የትግራይ ክልል እንዲሁም ጊዜ አስተዳደሩ ፕሬዚዳንት ሌትናር ታደሰ በማዕከላዊ አሰራራቸውን ለመቀጠል እንደሚችሉ ነው የገለጹት። በጽህፈት ቤታቸው ስራቸውን በይፋ የጀመሩ ሲሆን የካቢኔ ስብሰባም አካሂደዋል። ፕሬዚዳንቱ በቀጣዮቹ ወራት ለሚከናወኑ ተግባራቶች ስራ መመሪያዎችን የሰጡ ሲሆን በተለይም በቅርቡ የህዝባዊ ኮንፈረንስ በመጥራት ነባር ችግሮች ላይ ፈጣን መፍትሄ ለመስጠት ማቀዳቸውንም ገልጸዋል። ሌተና ጄኔራል ታደሰ ሁሉም የፖለቲካ ድርጅቶች የህብረተሰብ ክፍሎች በትግራይ የሚስተዋለውን ጥቅም ላይ እንዲያተኩሩ ጥሪም አቅርበውላቸዋል። ህዝባችንን መታደግ አለብንም ሲሉ በአስተዳደሩ አመራሩ ላይ ማስተካከያዎች እንደሚኖሩም ነው የጠቀሱት። ሌተና ጄኔራል ታደሰ በተለይም የፕሪቶሪያን ስምምነት የሰላም ስምምነት ሙሉ በሙሉ ተግባራዊ ማድረግ የሁሉም ስራዎች ማዕከል መሆኑን እንዳለበትንም በአጽንኦት ተናግረዋል። የትግራይ ሰላምና ደህንነት ማስጠበቅ፣ ኢኮኖሚያዊ ማነቃቃት፣ መልካም አስተዳደር ማስፈን ዋነኛ ትኩረት አቅጣጫቸው መሆኑንም የገለጹት ፕሬዝዳንቱ ልዩነቶችን ወደ ጎን በመተው ለትግራይ ህዝብ ይጋራሉና መስራት እንደሚገባቸውም ነው አክለው የተናገሩ ተናገሩት በዚሁም ሁኔታ በተለይም የክልሉ መንግስት ፕሬዝዳንትን በማገዝ በኩል ቆርጬ ተነስቻለሁ ሲሉም ጌታቸው ረዳ ከተነሱ በኋላ በቅንነት ለመስራት መነሳታቸውን የክልሉ ፕሬዝዳንት ገልጸዋል። በተደጋጋሚ ጊዜያቶች የሚደረጉት ስራዎቻችንን በቀናነት እንሰራለን፣ ሀገራችንና ህዝባችንንም እንታደጋለን። በሀገሪቱ የሚስተዋሉ ችግሮች የጋራችን ናቸው ሁላችንም ለምንሰራቸው ስራዎች ከጎናችን ልትቆሙ ይገባልም ሲሉ ነው የጠየቁት። በተለይም የትግራይ የህወሓት አካል የሆኑት ፕሬዚዳንት ደብረ ጽዮን ይህንን በተመለከተ ከጀነራል ታደሰ ወረደ ጋር በቅንነትና በታማኝነት ለመስራት ቆርጠን ተነስተናል፣ የምንሰራቸውን ስራዎች ሁሉ በጋራ እናደርጋቸዋለን ሲሉ ነው የተናገሩት። በኢትዮጵያ የሚስተዋሉት ችግሮች ሊፈቱ የሚችሉት በትግራይም ያለው ችግር ሲፈታ ነው ያሉት። ዶክተር ደብረ ጽዮን በአሁኑ ሰዓት የፈለግነው አካል ገብቶልናል ወይም በመርቶልናል በመሆኑ ስራዎቻችንን በቀና መንፈስ ለመስራት እንታገላለን ሲሉ ነው የገለጹት። ይህ በእንዲህ እንዳለም እቅዴን ለትግራይ ህዝብ ኑሮ መሻሻል አስተዋጽኦ ማድረግ ይቀጥላለሁ ሲል ጌታቸው ረዳም ተናግረዋል። ጌታቸው ረዳ በተለይም ሹመቱ የተሰጠው ሲሆን፣ በዚህ በተሰጠው ሹመት ላይም ተንተርሶ በተቻለ መጠን ለሀገሬና ለህዝቤ የሚጠቅመውን አገለግላለሁ ሲል ገልጿል። በጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ተደርጎ የተሾሙት ጌታቸው ረዳ በትላንትናው ዕለት ከቢቢሲ ፎክስ ኦፍ አፍሪካ ጋር ባደረገው ቃለ ምልልስ እንደተናገረው ከሆነ አንዴ እዚህ ጉዳይ ውስጥ ከገባን፣ አንዴ ለትግራይ ህዝብ አዲስ መንገድ መጠቆም ከጀም ብዙ መስራት ያለባቸው ጉዳዮች አሉ። አንዱ ተነስቼ እንቅስቃሴውን መተው አልችለውም። አላቆምም ሲል የፖለቲካ እንቅስቃሴውን እንደማያቆም ገልጿል። የትኛውን ቦታ በሆን በእርግጠኝነት በትግራይ ፖለቲካ ውስጥ እሳተፋለሁ ያለው አማካሪው ሚኒስትር ጌታቸው ረዳ እቅዴ በዚህ ሁኔታ መቆምና ለትግራይ ህዝብ ኑሮ መሻሻል አስተዋጽኦ ማድረግን እቀጥላለሁ ሲል ነው ገለጠው። በማደርጋቸው ስራዎች ሁሉ እንቅፋት ለመፍጠር የሚሞክሩ አካሎች ካሉ በምንም ታምር ወደኋላ የምቆምበት ነገር የለኝም ሲልም ነው የገለጸው። በምንሰራቸው ስራዎች ላይ እንቅፋቶች እንደሚደሆን እናውቃለን። ግን ዋና አላማዬ በትግራይ ህዝብ በኩል ያሉትን ችግሮች ለመቅረፍ ተግቼ እሰራለሁ። ወደኋላ ምንበት ጉዳይ የለኝም ሲልም ገልጿል። አሁንም እዛው ትግራይ ውስጥ እንቆያለን። የአክሱም ሙስሊሞ ተማሪዎች ሂጃብ እንዲለብሱ የሚፈቅደው የወረዳው ፍርድ ቤት ውሳኔ የዞኑ ፍርድ ቤትም አጽንቶታል። የአክሱም ከተማ ፍርድ ቤት በከተማው ትምህርት ቤቶች ውስጥ ሙስሊም ተማሪዎች ሂጃብ እንዳይለብሱ የሚከለክለው መመሪያ በማገድ ያስተላለፈውን ውሳኔ ነው የዞኑ ማዕከላዊ ፍርድ ቤት ማጽናቱን የገለጠው በወረዳ ፍርድ ቤት የታገደ ትምህርት ቤቶች አስተዳደር ውሳኔም እስከዛሬ በትምህርት ቤቶች አለመተግበሩ ተማሪዎቹ የመማር አለመቻላቸው በትግራይ የእስልምና ጉዳዮች ምክር ቤት የተገኙት መረጃዎች ያመላክታሉ። የክልሉ የእስልምና ጉዳዮች ምክር ቤትም ክሱን እንደሚመለከተውና ከፍተኛው ፍርድ ቤት ወስዳለው በማለቱ የአክሱም ወረዳ ፍርድ ቤት የተላለፈበትን የ12500 ብር ቅጣት አግባብነት እንደሌለው በመግለጽ እና ውድቅ በማድረግ ፍርድ ቤቱ ገንዘቡን ለምክር ቤቱ እንዲመልስ ማዘዙም ተገልጧል። አሁን ህብረተሰቡን ችግር ለመፍታት ፍርድ ቤቱ የሚወስናቸው ውሳኔዎች ገቢራዊ አለመደረጋቸው በሀገሪቱ ያለው የፍትህ መጓደል ምን ያህል ከባድ እንደሆነ አመላካች ነው ይላሉ በርካቶቹ። በድሬዳዋ አሽከርካሪን ሲደበድብ የነበረው ግለሰብ በሶሻል ሚዲያ ከተላለፈ በኋላ ፖሊስ በቁጥጥር ስር አውየዋለሁ አለ። በአሽከርካሪም ሲደረግ የነበረውን አጸያፊ ተግባር ይዞ ምርመራ እየተጣራበት እንደሆነ ገልጿል። የድሬዳዋ ፖሊስ በተደጋጋሚ ጊዜያቶች ሾፌሮች ላይ እየደረሰ ያለው ግፍና በደል አሁን መጨመሩ ነው የተገለጸው። የድሬዳዋ ፖሊስ በአንዳንድ ከባድ ተሽከርካሪ ሾፌሮች ላይ አጸያፊ ስል የጠራውን ተግባር የፈጽመውን ግለሰብ በቁጥጥር ስር አውሎ ምርመራ እያጣራ እንዳለም ነው የተናገረው። ሰሞኑን በአንዳንድ የከባድ መኪና አሽከርካሪ ተቀርጾ በማህበራዊ ሚዲያ ላይ የተጫኑ ቪዲዮዎች በግለሰብ የከባድ መኪና አሽከርካሪ ተንጠልጥሎ ሲደበድበው የሚያሳይ ምስል እንደሆነ ነው የተገለጠው የድሬዳዋ ፖሊስም የድርጊቱን ፈጻሚ በቁጥጥር መዋሉን አመልክቶ የግለሰቡ ስም ሙክታር መሐመድ እንደሚባልና መጋዘን አካባቢ ላይ እንደ አጋዥ ሆኖ ከሚሰሩ ወጣቶች አንዱ እንደሆነ ነው የገለጸው። ፖሊስም ስነ ምግባር የጎደለው አሽከርካሪው ላይ ሲያደርግ የነበረውን አጸያፊ ተግባር ተከታተየ እርምጃን እወስዳለሁ ሲል ነው አክሎ የገለጸው። በኢትዮጵያ ውስጥ ህግና ፍትህ የሌለበት ሁኔታ እንደሚደረግ እየተስተዋለ ያለበት ሂደት አሁን መቀጠሉ ነው እየተገለጠ የሚገኘው ይህ መቆም እስካልቻለ ድረስ የሀገሪቱ ችግሮች ከጊዜ ወደ ጊዜ እየተባባሱ መሄዳቸውም ታውቋል። አሁን ወደ ውጭ ዜና እናመራለን። የሱዳኑ መሪ አልቡርሃን አስመራ መግባታቸው ተገለጠ። የሱዳኑ ፈጥኖ ደራሽ ኃይል ወደ ሱዳን ማቀናታቸው የተገለጸ ሲሆን በተለይም ኢሳያስ አፈወርቅም ተቀብለው አስተናግደዋቸዋል። በተለይም ካርቱም ከደረሱ በኋላ በከፍተኛ አቀባበል የተደረገላቸው የሱዳኑ ፈጥኖ ደራሽ ኃይል በሚያደርጓቸው ስራዎች ላይ የቀጣይም በግብፅ እንደዚሁም በኤርትራ አካባቢ ፖለቲካዊና በጋራ ለመቆጣጠር የሚስማሙ መሆናቸውም ተገልጿል። ግብፅ አልቡራይ ደጋፊ ነች። በተደጋጋሚ ጊዜያቶች በሱዳን የሚደረገውን ቀውሶች በተመለከተ እየተጣራ ችግሮችን ለመፍታት የሚደረገው ጥረት አሁንም መቀጠሉ ታውቋል። ኢትዮጵያ ከማን ወገን ነች የሚለው የሚታወቅ ቢሆንም ዛሬም በተለይም በኢትዮጵያና በኤርትራ መካከል ላሉት ክፍተቶች ማናው ምክንያቶች በተለያየ ጊዜ የሚያደርጓቸው ጣልቃ ገብነት የሀገሮቻቸውንም ችግር ፈጣሪ ሆኑባቸዋል ተብለዋል። ብጉር ማፍረጥ ለሚጥል በሽታና ለመስማት ችግር ሊዳርግ እንደሚችል በሳይንስ ምርመራ ተረጋገጠ። የቆሻሻ ችግሮች ያስከትላሉም ተብሏል። በተለይም የቆዳ ስፔሻሊስቶች ብጉር በማፍረጥ የሚፈጠረው ቁስል በሚመጣ ከፍተኛ ችግር ጉዳቶቹ የከፉ ሊሆኑ እንደሚችሉ ነው የሳይንስ ምርምሩ ያረጋገጠው በዚህም ኢንፌክሽን፣ መንጃይትስ፣ የመስማት ችግር፣ የሚጥል በሽታና አልፎ ተርፎም እስከ ሞት ሊያደርስ እንደሚችል ያስጠነቀቃሉ። ስለሆነም በተለይም ወጣቶች ላይ የሚታየው የብጉር መውጣት ላይ ጥንቃቄ ሊያደርጉ እንደሚገባም ችግሩ የከፋ ሊሆን ስለሚችል ተብለዋል። ለሰዎች አእምሮ ጤና በአካል ተገኝቶ በወሬ ስነ ልቦና ምክር ከመስጠት ገንዘብ መስጠት የበለጠ ውጤታማ እንደሚሆን ጥናት አረጋገጠም። በኤምኤስቲ የመጡ ተመራማሪዎች ሁለት ቡድኖች አነጻጽረዋል። አንደኛው ቡድን የስነ ልቦና ምክር ኮርስ የተሰጣቸው ሲሆን የሌላኛው ደግሞ አምስት መቶ ዶላር በጥሬ ገንዘብ ነው የተሰጣቸው። ታዲያ በዚህ በኬንያ በተደረገው ጥናት ውጤት መሰረት እንደተገለጸው ከአንድ ዓመት በኋላ ገንዘብ ተቀበሉ ሰዎች ላይ ድብርት የጠፋ ሲሆን በስነ ልቦና ምክር ትምህርት ላይ በተሳተፉ ላይ ደግሞ ምንም የሚታይ ለውጥ አልታየም ተብሏል። በዚህ ጉዳይ ላይ ብዙ የስነ ልቦና ባለሙያዎች አሁን ምርምርና ጥናት እያደረጉ ቢሆንም ዘሮ ዘሮ ገንዘብ ሲገኝ የብዙዎቹ የደረሰባቸው ችግርና ድብርታቸው እንደሚለቃቸው ነው የተረጋገጠው። አሜሪካ የአሜሪካ ባለስልጣናት በሶማሌ ላይ ጉዳት የተለያየ ሀሳብ መያዛቸው ነው የተዘገበው። አንዳንድ የአሜሪካ የውጭ ጉዳይ መስሪያ ቤት ኃላፊዎች በአሜሪካ በሶማሌ ያለውን ኤምባሲ እንድትዘጋና አብዛኛው የአሜሪካ ቶም ከሶማሌ እንዲወጣ መጠየቃቸው ተነግሯል። በአንጻሩ ሌሎች ኃላፊዎች ደግሞ ይህ ተገቢነት የሌለው ነው፣ መደረግም የለበትም መውጣትም የለብንም ሲሉ ነው ይህ የገለጹት። ሶማሊያ ባለፉት ዓመታት በአልሸባብ ጫና ውስጥ የቆየች ሲሆን በቅርቡ ጊዜ ወዲህ አልሸባብ ዳግም ማንሰራረት መጀመሩ ስጋት ውስጥ ጥሏታል። ከዚህ በፊት ፕሬዚዳንት ትራምፕ በሶማሊያ ጦራቸውን ሙሉ በሙሉ ለማስወጣት እያቀዱ መሆኑን መዘገቡ አይዘነጋም። ክብራንት መልካች አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾ ዜናዎች እነዚህን ይመስሉ ነበረ። በቀጣይ ከእናንተ ክብራንት መልካች አድማጮቻችን ጋር በምናደርገው የቀጣዩ ይት እስከምንገናኝ ሰላም ጤና ስጥልኝ እያልኩ የምሰናበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር የነበርኩት እኔ ዘውዱ መንግስት ነኝ። መልካም ጊዜ